ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበግደ የሚለውን የዩትዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ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 እዚህም ሀገር ስላለ ባይሆን ሌላም ሀገር ላይ ካለ ሰው ትምህርት ይወሰዳል ምን ገባችሁ መባባል ትክክል ነው የሚሆነው ማጓየር ከዚህ አንጻር የተመረጠ ሰው ነው ሃሪ ማጓየር የማንቸስተር ዩናይትድ ወሳኝ ጎል አስቆጣሪ ማንቸስተር ዩናይትድ በዩሮፓ ሊግ ግማሽ ፍጻሜ ለመድረሱ ምክንያት ተብለው ከሚጠሩ ተጫዋቾች መካከል አንደኛው ነው ይሸጥ ይውጣ አይረባም ማጓየርን ይዞ ሲባል የነበረው ሃሪ ማጓየር አሁን ደግሞ ስለ ወሳኝ ተጫዋችነቱ አወራርዷል ስለ መባሉ እናነሳለን ለሱ ዝውውር ማንቸስተር ዩናይትድ የከፈለው ሰማንያ ሚሊዮን ፓውንድ በላይ ገንዘብ የሚቆጭ አይደለም። በቀደም ያገባው ጎል ያንን ገንዘብ ዋጋቢስ እንዳይሆን አድርጎታል የሚል አስተያየትን ይሰጣሉ ደግሞ በሶሻል ሚዲያ ሃሪ ማጓየርን እንደ ብራዚላዊ ሮናልዶ በቁንጮ ሰርተው ማየት ጀመርን። እሱን እንደ አጥቂ አስበ ነው፣ እሱን እንደ ወሳኝ ጎል አጥቂ፣ እንደ ወሳኝ ጎል አስቆጣሪ ተጫዋች እንድናስበው የሚያደርግ ብራዚላዊ ሮናልዶ በ2002 ጃፓንና ደቡብ ኮሪያ አዘጋጅቶት በነበረው የዓለም ዋንጫ ላይ ተቆርጦት የነበረውን የቁንጮ ቁርጥ ለሃሪ ማጓየር ሰጥተውታል። እንደገና እዛም ላይ አላበቃም። ሃሪ ማጓየርን በኤዲንሰን ካቫኒ ስልት ጸጉሩን አሳደገውለት። እሱን አመሳስለው እየሰሩ ነው። በአንድ ወቅት ሃሪ ማጓየርን በተመለከተ ምን ያልተባለ ነገር አለ? ስለ ሃሪ ማጓየር ምን ያልተወራ ወሬ አለ? ከዚህ ተጽዕኖ ተሻግሮ እንዲህ በጀግንነት መጠቀስ ከዚህ ተጽዕኖ ወጥቶ ዋም ያንን የተጽዕኖ የጫና ጊዜ አልፎ እንደገና በወሳኝ ሰውነት ስም እንዲጠራ ማድረግ መቻል ውስጥ ያለውን ብርታት ትንሽ ብናውራው በጣም ደስ ይለኛል። ስለ እኔም ስለ አንቺም ስለ ከድርም ስለ ሌሎችም ስለ ሰዎች ህይወት ላይ ስለሚኖሩብን ጫናዎችና ከጫናም በኋላ በጀግንነት እንዴት መቆም እንዴት እንደሚቻል ለማሳየት ነው። እኔና አንቺ አካባቢያዊ የምንባል ሰዎች ነን አይደል? አካባቢያዊ ማለት የስራ አካባቢ፣ የቤተሰብ አካባቢ፣ ትምህርት ላይ ካለን ደግሞ የትምህርት ቤት አካባቢ ጉዳይ ነው የሚኖረን። ስራ ላይ ካለን የስራ አካባቢ። በቃ ሌላ ነገር እኮ የለንም። አለም አቀፋዊ አይደለን። ግን ያቺ አካባቢያዊ ተጽዕኖ ተሰብረናለች። ያቺ አካባቢያዊ የምንላት ከጓደኛ ሊመጣ የሚችል ከጎረቤት ሊመጣ የሚችል ስራ ቦታ የሚመጣ ወይ በቦይ ፍሬንድ ምናምን በገርል ፍሬንድ ሊመጣ የሚችልን ጫናና ተጽዕኖ ስለኛ የሚነገር ስለኛ የሚሰጥ አስተያየትን መቋቋም አቅቶን ጎብጠን እንቀራለን፣ ወይም ወድቀን እንቀራለን፣ እንረሳለን። ድጋሚ የመነሳት ድጋሚ የመቆም ድጋሚ የመጀገን ማንነትን የማሳየት አይነት ነገር ላይ የለንበትም። እውነት ለመናገር ብዙዎቻችን ሃሪ ማጓየር ዓለም አቀፋዊ ነው። ዓለም አቀፋዊ የሆነ ስድብ ሲሰደብ የነበረ ዓለም አቀፋዊ ወቀሳ ሲወቀስ የነበረ ነው። በዛው በዙሪያው ባሉ ጥቂት ሰዎች ሃያን ከማይሻገሩ ሰዎች የመጣ ጫና አደለም። ኢን ሚሊየንስ ኢን ቢሊየንስ የእሱን የማይረባ ሰውነት የተቀበለ ዓለም እኮ ነበር የነበረው ሳምሪ ማጓየር የሚለው ስም ዲክሽነሪ ላይ በዛ መንገድ ተተርጉሞ ወይም ተጽፎ አልመጣም ይሆናል፣ እንጂ የሚያግባባው የማይረባ እንደማለት ከሆኖ ነበረ ተብሎ ነበረ እኮ በፓርላማ ሁሉ። በፓርላማ እኮ እሱን ላነሳልሽ እኮ ነው የጋዜጠኛ ማጓየር ብትባይ ነዋቴት ሚንስ እንዴት ልትረጅመት መትች እንደሆነ የዘፋኝ ማጓየር ቢባል ምን ማለት እንደሆነ፣ የእንትን የሆነ ሙያ ተጠቅሶ ማጓየር የሚለው ስም ከተከተለ አለመርባትን። ይሄ የነጋዴ ማጓየር ነው ካልኩ ቀሽም ነጋዴ ነው። የአርቲስት ማጓየር ካልኩ ቀሽም አርቲስት ነው። ፐርፎርመንስ አያሳምነኝም ነው። አሁን ሳምር ያልሽው አይነት የፓርላማ ንግግር ላይ ዩጋንዳ አካባቢ ፓርላማ ላይ ስሙ ሲነሳ የተቃዋሚ ፓርቲዎችን ሲወቅሱ እኮ ነው የፓርላማው አባል ያንን ነገር የተናገሩት። የተቃዋሚ ፓርቲዎቻቸው ሊተቿቸው ሲፈልጉ እኮ ነው ማንቸስተር ዩናይትድ ቤት ውስጥ አንድ ማጓየር የሚባል ተጫዋች አለ። ይሄ ተጫዋች ማንቸስተር ዩናይትድን የተቀላቀለው ለማንቸስተር ዩናይትድ እንዲያገለግል ነው። ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር ይህንን ያህል ገንዘብ የከፈለው ከልጁ ለመጠቀም ከልጁ ጥሩ አገልግሎት ለማግኘት ነው። ይህንን ያህል ወጪ የወጣበት እና ለማንቸስተር ዩናይትድ አገልግል የተባለው ማጓየር ግን ወደ ሜዳ ሲገባ ራሱ ላይ ያገባል፣ ማንቸስተር ዩናይትድ ላይ ለሚገባ ጎል ምክንያት ይሆናል። ስህተቱ ማቆሚያ የለውም ብለው እኮ ሲናገሩ አይተናል። ይሄ የትዳር ማጓየር ሁሉ ሲባል ሰምቻ ቃል እንደዛ ሜንሽን የተደረገ ማሾፊያ የሆነ ሰው በርትቶ እንዴት ሊቆም እንደቻለ ማሰብ ነው የሰሞኑ ስራ የነበረ። እውነት ለመናገር ማለት ነው እንዴት አልተሰበረም? እንዴት ከዚህ ሁሉ ዓለም አቀፋዊ ትችት፣ በዚህ መንገድ መነሳት፣ በዚህ መንገድ መጠቀስ በኋላ ሃሪ ማጓየር እንዴት ችሎ ተራመደ? እንዴት ማንቸስተር ዩናይትድ ይሽጠው፣ ማንቸስተር ዩናይትድ ቤት ውስጥ በሚቀጥለው የውድድር አመት ልናያቸው ከማይገቡን ተጫዋቾች መካከል አንደኛው ማጓየር ነው ምናምን ሲባል እንዳልነበረ ሁሉ ለሩበን አሞሪም ሲስተም ከመከላከሉ አንጻር ሶስት ሴንተር ባኮች ሲኖሩ ከሶስቱ ሴንተር ባኮች አንዱ ማጓየር እንዲሆን ቀድመው ከተጠሩ ስሞች መካከል አንደኛው ሆነ። አሁን ደግሞ ወደ አጥቂ ሺፍት አድርገው ሲያጫውቱትም ማንቸስተር ዩናይትድን በዩሮፓ ሊግ ግማሽ ፍጻሜ እንዲገባ የሚያደርግ ሰው ሆነ አልተሰበረም ሰውየው አልተሰበረም ልጁ አሁን በበጎ እየተነሳ ነው ያለው አሁን ብዙ ሰዎች አለልን ሌሉት እኮ ነው እኔ ይሄንን የምናወራበት በጣም ደስ ይለኛል እዚህ እዚህ ማንነት ውስጥ ቁም ነገር አለ ግዴለሽ እንዴ በጣም ትልቅ ቁም ነገር አለ እንጂ ይሄ ብዙ ሰዎች ቅድም እንዳልከው ለማግኘት የሚታደሉት ጥንካሬ አይደለም። ይሄ አንደኛ ትልቅም ስራ ይጠይቃል ብዬ ነው ማስበው። በዛ ላይ ደግሞ አንዳንድ ተጫዋቾች ወይንም አንዳንድ ሰዎች በቃ የሆነ ነገር ይገንባቸዋል ተብሎ ይነገራል። እኛም ሀገር አሁን ለማጓየር ሲሆን እኔም የሚሰማኝ ስህተት ይሳሳታል፣ ምንም ጥርጥር የለውም። ብዙ የሚገርሙ ስህተቶችን ተሳስቶ አይተነዋል። በዛ ላይ የማጓየርን ስህተት የበለጠ የሚያጎላው ምን አይነት ተጫዋች እንደነበረ በሊስተር ሲቲ ቤት ወደ ማንቸስተር ዩናይትድ ከመምጣቱ በፊት ስለምናውቅ ነው። በጣም ጎበዝ ተጫዋች ነው። ለዛ ነው ማንቸስተር ዩናይትድ ከፍተኛ የሚባል ዋጋ ከፍሎ ያስፈረመው። እና ያን ሲያስፈረመው ማንቸስተር ዩናይትድን እንደ እድለኛ ያልቆጠረ አልነበረም። በጣም ጎበዝ ተጫዋች ስለነበረ ማለት ነው። ስለዚህ እውቀቱን ችሎታውን የምናውቀው አንድ ተጫዋች ሜዳ ላይ እየተሳሳተ እና ስህተቶቹ ደግሞ ሲል የሚባሉት አይነት ስህተት ሲሆኑ መነጋገሪያ መሆኑ የማይቀር ነው። ትኩረት መሰቡ እማይቀር ነው። ይሄ ምንም ጥርጥር የለውም። ግን አንዳንድ ተጫዋቾች ወይም ቅድም እንዳልኩት በሰውም ደረጃ ብንመለከተው አንዳንድ ሰዎች ላይ ነገሮች በጣም ይገናሉ። ለምሳሌ ሆይሉ እንዳሁን ይሳሳታል፣ በጣም በቃ የወጣበት ወጪም ልክ ማንቸስተር ዩናይትድ ብዙ ወጪን ያወጣበት ይሳሳታል፣ እንደሚፈለገው አይነት አገልግሎት አይደለም ሜዳ ላይ የሚሰጠው፣ ኃላፊነቱን በአግባቡ አይወጣም። ግን ጨዋታ ካለቀ በኋላ ስለ ረስም ሰዎች ሉ እንዲሆነ የሆነ ነገር ይባላል ከዛ ይቀራል። እንደ ማጓየር አይደለም የሚሆነው እን ግን ማጓየር ግን በቃ እንዳልከው ነው የእያንዳንዱ የስህተት ምሳሌ የእያንዳንዱ የፌለሪቲ ምሳሌ ሆኖ በቃ በዓለም ላይ ስሙ ጥቅም ላይ የዋለ ተመለከትን። በዛ ላይ የበለጠ ከባድ የሚያደርገው ነገር ስቴዲየም ሙሉ ህዝብ ሲቃወምህ እኔ በጣም ነው የሚከብደው ማለት፣ አሁን ሶሻል ሚዲያ ላይ ቢሆን ትረዳዋለህ ድምፁን አትሰማውም የሰዎችን ወጀ ምናምን ትረዳዋለህ ታውቀዋለ። ግን ሙሉ ስቴዲየም ብዙ ሰው ግን አንድ ላይ ተሰብስበው ተቃውሞ ሲያሰማ ግን ይከብዳል። ያንን ተቋቁሞ ለመቀጠል ና በሚቀጥለው ደህና ተጫዋች ሆኖ ለመምጣት በጣም ከባድ ነው። እና እንደ እነዚህ አይነት ሁኔታዎች ውስጥ ማለፍ ለማጓየር ግዴታው ነበር። አንዳንድ ተጫዋቾች እኮ እናውቃለን የስቴዲየም ተቃውሞን መቋቋም ሲያቅታቸው፣ ሲቸገሩ፣ ከዛ መልሰውም ጠንካራ ሆኖ ለመምጣት በጣም የተለየ ችግር ውስጥ ሲወድቁ አይተናል። እንደውም ምናልባት ምሳሌው በትክክል ላይ ገጥም ይችል ይሆናል እንጂ ቪንሽስ ጁኒየርን ከዚህ ጋር አመሳስለው የሚጠሩ ሰዎች አሉ። ነገሮችን የማስተናገድ አቅሙ በጣም ደካማ ነው። ብሽሽቅ ውስጥ ነው የሚገባው። ያንንም ደግሞ ደጋፊዎች ስለሚያውቁ ለዛ የሚሆን እንደገና የሚያበሽቅ ነገር መልሰው ይዘውበት ይመጣሉ። እና ነገሩን የማስተካከል እድሉ ለቪንሽንስ ጁኒየር በጣም ጠባብ ነው፣ ደካማ ነው፣ ይህንን ነገር ሀንድል ማድረግ አይችልም ተብሎ አስተያየት ይሰጣል። ማጓየርን ግን ራሱ ደግሞ ተናግሮ ነበር። እኔ በጣም የሚገርመኝ ልክ ኦናና ባለፈው በነበረው ጨዋታ ላይ ስህተት ሰራ። ያንን ስህተት ከሰራ በኋላ እኛ አስተያየት ሰጥተዋል ብለን ካቀረብናቸው ተጫዋቾች መካከል አንደኛው ማጓየር ነው። እኔም በዚህ ሁኔታ ውስጥ አልፍ ያለሁ የሰዎች ድምጽ ምን ያክል ሊሰብር እንደሚችል፣ የሰዎች ተቃውሞ ምን ያክል በቃ ጎንበስ ሊያደርግ እንደሚችል በደንብ ያውቃል እሱ ግን ያንን በምን መንገድ እንዳለፈው እና ታልፈዋለህ ብሎ ምሳሌ ሰጥቶ ራሱንም ሲናገር ሰምተናል። እና ማጓየር እኔም ይገርመኛል። እሱ ላይ አንደኛ ተቃውሞ በዚህ ልክ መበርታቱ ከሌሎች ተለይቶ ይገርመኛል። ሁለትም ደግሞ የሱ ጥንካሬ በጣም ይገርመኛል። ሶስተኛ በጣም የሚገርመኝ ነገር አሁን የሚያደርጋቸው ነገሮች ናቸው። አንዳንድ ጊዜ አሁን እኮ እሱ ለምሳሌ እስከ ዘጠና ደቂቃ ድረስ እንዳጥቂ እየተጫወተ የተለየ ኃላፊነት ባይወጣ ያንን ሙሉ ደቂቃውን በተለየ ፍላጎት ባይጫወት ማንም እኳ አይወቅሰው። ማጓየር ተከላካይ ነው። ያንን በቃ ቢሳካለት እንዳሁኑ ብዙ ሊወራለት ይችላል እንጂ በማጓየር ስህተት ነው የጎል እስካልገባ ድረስ ማንቸስተር ዩናይትድ ላይ ይህንን ኳስ የሳት ነው ማግባት ሲገባን የሚል ትችት ግን ሊመጣበት አይችልም ብዬ ነው ማስበው እኔ ግን እስከ መጨረሻው ደቂቃ ድረስ ያለውን ነገር በመስጠት እና የሚታገለው ትግል በጣም ይገርማል። ና እንደ ህይወት እንዳልኩ እንደ ማጓየር እንደ ሰው ብቻ ሳይሆን እንደ እግር ኳስ ተጫዋች ብቻ ሳይሆን ለእግር ኳስ ብቻ ሳይሆን እንደ ሰው ግን ለህይወት ግን በጣም ብዙ ትምህርት ያለው አሁን እኔ አንቺ ያልሹ በጣም አሪፍ አድርገሽ ነው ያስቀመጥሽው። ግን የሙሉ ስቴዲየም ላይ የሚገኝ የእግር ኳስ ወዳጅ ወይም የእግር ኳስ ደጋፊ ብቻ ቢሆን እኔ ብዙ አይገርመኝም የተለመደ ብዬ ነው የምወስደው። እነዚያ የእግር ኳስ ደጋፊዎች አንድን ተጫዋች ተቃውመው ያውቃሉ፣ ወይም በአንድ ተጫዋች ላይ አብረው ተነስተው ያውቃሉ። ይሄ በራሱ ያው ሊጎዳሽ ይችላል፣ ስሜቶች ላይ ተጽዕኖ ሊያሳድር ይችላል፣ ሜክስ ዩ ዊክ ሊያረግሽ ይችላል። እኔ ግን ይሄ ግሎባል የሆነ ብሌም መደረግ አለም አቀፋዊ ብሌሚንጉ ግን ኢትስ ሀርድ፣ ምክንያቱም የዩጋንዳው የፓርላማ ሰው ፓርላማ ላይ ሆኖ ስሙን እየጠራ የተናገረውን ነገር ሳምራዊ ጣመ እዚህ ሆና አበበግዳይ እዚሁ ሆኖ እንደሰማው ሃሪ ማጓየር ጋር መድረስ እድሉ በጣም ሰፊ ነው። በኋላ እኮ ሃሪ ማጓየር ፐርፎርማንሱ እየተሻሻለ እየተሻሻለ ሲመጣ ያ ሰው እኮ ይቅርታ ጠይቋል። ይቅርታ እኮ ጠይቋል። ገብቶሻል። ግን በዩጋንዳ የሆነውን ብቻ አይደለም፣ በሌሎች ቦታዎች ላይ ማጓየር የሚለው ስም እንዴት ላለ መልእክት ጥቅም ላይ እየዋለ እንደሆነ ማጓየር ያውቃል። እኔ የሆነ ወቅት ላይ ሃሪ ማጓየር ቤተሰቡን ቤተሰቡን ስልሽ ባለቤቱን፣ እናትና አባቱን እንደዚሁም ደግሞ ልጆቹን ይዞ በአንድ ሬስቶራንት ሲገኝ ሳስብ የነበረው የዚህ ሰው ሚስት የዚህ ሰው ልጆች እና ወላጆች በዚህ ሰው እንዲህ ባለ መንገድ መጠቀስ ሊሰማቸው የሚችለውን ስሜት አስብ ነበረ። እሱም ብቻ ሳይሆን ወላጆቹንና ሌሎች ቤተሰቦች ኢሚዲት ፋሚሊ ሜምበርስ የምንላቸውን ሰዎች ማለት ነው። ከዛ በኋላ ሃሪ ማጓየር የእውነት ለመናገር ያንን ጊዜ እንዴት እያሳለፈው ይሆን የሚል ነገር ነበር። ግን ሰውዮ ፕሮቭ ዘም ሮንግ እኳ አይነት ነገር ይናገር ነበር። በእኔ ላይ እንዲህ የቀለዱ፣ በእኔ ላይ እንዲህ ያለ ትችት የሰነዘሩ፣ እኔን እንደዚህ ብለው የገለጹኝ ሰዎች መሳሳታቸውን አሳያቸዋለሁ፣ መሳሳታቸውን አረጋግጥላቸዋለሁ አይነት አቋም ነበረው። ስራ ላይ ነበረ የቆየው። ያኔም ታስታውሱ እንደሆነ ማንቸስተር ዩናይትድ ልጁን መጠቀም ሲፈራ ተቀያሪ ወንበር ላይ ሲያስቀምጠው፣ ጋሬ ሳውዝጌት ደግሞ በብሔራዊ ቡድን እድል ይሰጡት ነበረ። እዛ ላይ የሆነ የሆነ ነገሮችን ማሳየት ጀመረ። ከዛ በኋላ አሞሪም ሲመጣ የማን ዩናይትድ ሰው ሆኖ ማጓየር እድል ሲያገኝ በእድሉ በአግባቡ መጠቀም ሲጀምር ነገሮች እየተቀየሩና እየተሻሻሉ መጡ። የሰደቡት፣ የተቹት፣ የወቀሱት እንደማይረባ አድርገው ሊጠቅሱት የሞከሩ ሰዎች እንደ ዩጋንዳው የፓርላማ አባል ይቅርታ መጠየቅ ምናምን ጀመሩ። ሳምሪ ቃል ከባድ ነው፣ ቃል ነው የሚያበረታሽም፣ ቃል ነው የሚሰብርሽም። እንዲህ ተብሎ መገለጽ ቀላል አይደለም። የስቴዲየሙማ ችግር የለውም። ስቴዲየም ባህሪው ነው። እኔ የስቴዲየሙ ብቻ ቢሆን ኖሮ ዱዩቲን ከማጓየር ሌሰንስ ለመውሰድ አወራለሁ። አዲስ አበባ ስታዲየም በይ፣ ኦልትራፎርድ በይ፣ ኤምሬትስ በዩ፣ ባርናባው በዩ፣ የትም ቦታ ብቴ ምንም አይገርመኝም። የስቴዲየም ባህሪ እንደዛ ነው። በቀደም ኪሊያን ምባፔ ቁርጭምጭሚቱ ላይ ተጎድቶ ከአርሰናል ጋር ሲጫወቱ ሲወጣ ሳንቲያጎ ቤርናባው ላይ የሚደርሱ ወደ ስልሳ ሰባ በመቶ የሚሆኑ የሪያል ማድሪድ ደጋፊዎች እሱ አለልን ብለው እንዳልገቡ እሱ ተጎድቶ ሲወጣ አቅቶት ሲወጣ ሲጮሁበት ነበረ። አንድ የማትረባ እንደ ማለት አድርገው ማለት ነው። ይሄ የስቴዲየም ደንቡ ነው፣ ባህሪው ነው። ቋሚ ወዳጅነትም ቋሚ ጠላትነትም የለም። ሚኒት የሆነ ነገር ባደረግሽ ጊዜ ደግሞ ሙሉ በሙሉ አንቺን ሰፖርት ያደርጋሉ። አንቺን አፕላውድ ሊያደርጉ ይችላሉ። አለም ሲነሳብሽ፣ አለም እንዲህ ባለ መንገድ ሊገልጽሽ ሲጣጣር ግን ከባድ ነው ከባድ ነው አሁን ይህንን ካነሳን በኋላ ይሄንን ስላለፈው ሰው፣ ይሄንን ስለተሻገረው ሰው፣ ያው ዓለም መልሶ እነዛው ሰዎች መልሰው እሱ ወሳኝ ነው ማለት ሲጀምሩ ስናይ ከዚህኗ ትምህርት መውሰድ ያለብን እኮ ነው። ብለው የሆኑ ሰዎች ያደረጉን ነገር፣ የሆኑ ሰዎች የተናገሩን ነገር ትራስ አሳቅፎ የሚያስለቅሰን ሰዎች ተሰብረን ስለ መቅረት ምን አስብ የሚዳዳን አይነት ሰዎች ካለ ኖ አበቃ ዊክ ነን ማለት ነው። እውነት ነው፣ ቃል ዊክ ሊያደርግ ይችላል፣ ቃል ሊጎዳ ይችላል። ነገር ግን የአንቺ ሞቶ መሆን ያለበት የአንቺ ስሎጋን መሆን ያለበት ግን አይ ዊል ፕሩቭ ሂም ኦር ሃር ሮንግ ነው መሆን ያለበት። መሳሳቱን ስለኔ፣ መሳሳቷን ስለኔ አሳያልታለሁ ምላሽ በጥንካሬ መቆም ነው። በጥንካሬ ህይወትን መቀጠል ነው። በጥንካሬ መደረግ ያለባቸውን ነገሮች በሙሉ ማድረግ ነው። እኔ ሃሪ ማጓየር ይሄንን እያስተማረ ያለ ሰው ይመስለኛል። ትላንት ማንቸስተር ዩናይትድ ተጫዋቾች ሲቆጥብ ለቀጣዩ የአትሌቲክ ቢልባው እና የማን ዩናይትድ ጨዋታ ተጫዋቾችን ሲቆጥብ የቆጠበው አንዱ ማጓየርን ነው። ሲሪየስሊ አንዱ የቆጠበው ማጓየርን ነው። ወሳኙ ጨዋታ ከአትሌቲክ ክለብ ጋር ወይም ከአትሌቲክ ቢልባው ጋር የሚደረገው ጨዋታ ነው። በዛ ወሳኝ ጨዋታ ላይ ወሳኝ ተጫዋቾቼ ላይ በቀደም ድካም ቢጤ ስላየሁ ይረፉ፣ ጉልበት ይሰብስቡ፣ አቅም ይሁናቸው ብሎ ረፍት ሲሰጥ ለማጓየር፣ ለነብሩኖ ፈርናንዴዝ ለነካዚሜሮ አይነት ነገር ነው እኮ ረፍት የተሰጠው። ከተሰበርሽለት አለም ሽባ ነው የሚያደርግሽ። ሳምን የእውነት እውነቴን ነው የምነግርሽ። በየትኛውም ጉዳይሽ ላይ ሰው አስተያየት ሊሰጥ ይችላል፣ አቃቂር ሊኖረው ይችላል። የአንቺ ህይወት ላንቺ ነው። አንገትሽን ቀና አድርገሽ መጓዝ አለብሽ። አትሰበሪላቸው። ለእነሱ ሰብሮ መርሳት ቀላል ነው። በነገራችን ላይ ሰባሪዎችሽ ወዲያው ነው የሚረሱሽ። የእውነቴን ነው የምነግርሽ። እንደ ሰባሪ እኮ ክፉ የለም። ሰብሮ ወይ እየተከታተለ ደግሞ መሰፈርሽን ምናምን እያየ እኮ ሰብሮ እኮ ይረሳሻል። ከቻልን ግን ሁላችንም ያው እንደ ሰው ልንቸገር እንችላለን። የትኛውን ቤት ለሚገባ ሀዘን ለየትኛውን ቤት ለሚገባ መከራ ድርሻ አይኖረን ነው የምለው እኔ በየትኛውም ሰው አንገት መስበር ውስጥ ሚና አይኖረን ከቻል ተሳትፎ አይኖረን የማቅናት እንጂ የመስበር ድርሻ አይኖረን። እኔ እንጂ እንግዲህ አይ ልክ ነው። አይ ከባድ ነው እንዳልከው ነው። የሰዎችን አስተያየት ወይንም የሰዎችን ያልተገባ ነገር ተቋቁሞ ማለፍ ጊዜ ይጠይቃል፣ በጣም ጥንካሬ ይጠይቃል። ግን ደግሞ ያንን አልፎ ማሳየት እንደዚህ ምሳሌ እንድትሆን ነው የሚያደርግ። አሁን የማጓየርን ጉዳይ በምሳሌነት ያነሳ ነው በቃ ሰው ነኝ ተሳሳትኩ ብሎ እኮ ስላለፈው አይደለም። አሁን ከዚህ በፊት አንተ ኦናና ላይ የምታነሳው ነገር አለ ኦናና ይሳሳታል፣ ግን ለዛ ለስህተቱ ብዙም ግድ የለውም። በቃ ሰው ስለሆንኩ ተሳሳትኩ የሚል ለራስ ኤክስኪዝ የመስጠት ነገር በአብዛኛው እንመለከታለን ብለን ስናነሳ ነበር። በማጓየር ላይ ግን አው እሳሳት አለው ግን ድጋሚ አል ደግሞ ቀላል አደለም። ይሄ ስህተቱ እንደ ቀላል ዝም ብሎ የሚታለፍ አደለም። እንደ ሰው እንደ መሳሳት ትቀበለዋለህ ግን ደግሞ ላ ለማድረግ እና ደግሞ ደግሞ ምን አይነት ጠንካራ መሆኑን ለማሳየት ምን ማድረግ እንደሚችል ለማሳየት የሄደበት ርቀት በጣም ጥሩ ነው ብዬ ነው ማስበው በዛ ላይ እንደውም አላነሳኸውም እንጂ ዝምታው ራሱን ገርመኝ ነበር ማለት ብዙ የሚና ብዙ አስተያየት ይሰጣል። አዎ አታካራ ውስጥ የሚገባ አይነት ተጫዋች አይደለም፣ ለሚሰጡት አስተያየቶች እየተከታተለ መልስ የሚሰጥ አይደለም። እንደዚህ አይነት ነገር ብዙ ያየንበት አይመስለኝም፣ ግን በዝምታ ስራውን ሰርቶ ያሳየ ነው እና ለማንቸስተር ዩናይትድ ትልቅ ውለታ ነው በዚህ የውድድር አመት የዋለ በኤፍኤ ካፕ መጨረሻ ላይ ታስታውሳል፣ በማጓየር ጎል ማንቸስተር ዩናይትድ ወደ ቀጣዩ ዙር ያለፈበት። አሁን ደግሞ እንደገና በኢሮፓ ሊግ በሱ ጎል እንደገና ወደ ግማሽ ፍጻሜ ይገባበታል። ስለዚህ የማጓየርን ጉዳይ በተመለከተ ወደ ራሳችሁ ህይወት አስጠግታችሁ ተመልከቱት ለማለት ነው። ዛሬ ያነሳ ነው። አዎ ቆሞ መሄዳችሁ ይቀጥል፣ ማንም ምንም ቢል። የምትኖሩትን ኑሮ በአሸናፊነት ከመወጣት ወይም አሸናፊ ሊያደርጋችሁ ከሚችለው ጥረት ውጪ አትሁኑ። እውነት ለመናገር ቀድም ያልነውን ነገር ነው፣ አሁንም ድጋሚ የምናነሳው የሚሰብሯችሁ ሰዎች መስበራቸውን እንኳን መልሰው ላያስታውሱት ይችላሉ። እገሌ እኮ ነው እንዲያረገኝ፣ እገሊት እኮ ናት እንደዚህ ያረገችኝ፣ እሷ የተናገረችኝን ነገር የምንላቸው ሰዎች ከተወሰነ ጊዜ በኋላ ይሄ ነገር ቢነሳባቸው እኔ እንደዚህ ብዬ ሊሉ ይችላሉ። በቃ ወዲያው ተናግረው እኛን ሰብረው እነሱ በራሳቸው የህይወት መስመር ውስጥ ይቀጥላሉ። አትሰበሩላቸው፣ በርትታችሁ ቁሙ። አንገት ሊያስደፏችሁ፣ አንገት ሊያስቀረቅሯችሁ ለሚችሉ ነገሮች በሙሉ ጥረት ባለማቋረጥ የተግባር መልስ ስጡ። አፍ አትካፈቱ ነው ብለው፣ በዛም የሚመጣ ምንም ምንም ምንም አይነት ለውጥ የለም። አንዳንድ ጊዜ ምናልባት ሳምሪ አይዶ ነው እንዲህ ያለ ነገር ኤክስፒሪየንስ አድርገሽ ታውቂያለሽ? አታቂ ማላቅ። ነገር ግን በህይወት መስመር የተወሰኑ ሰዎችን ስታገኝ፣ የተወሰኑ ሰዎች ጋር የመነጋገር እድል ሲኖር አንድ ጊዜ ትዝ ይልሃል ብለው የሚያነሱብሽ ነገር ያጋጥሙሽ ያውቃል። አንድ ጊዜ ትዝ ይልሃል፣ እንዲህ ብለህ ነበረ፣ ያ ያልከኝ ነገር እንዴት እንደረዳኝ፣ ያ ያልከኝ ነገር እንዴት ህይወቴን እንደለወጠው፣ እንደዚህ ብለህ የመከርከኝ ነገር ምናምን የሚሉሽ ሰዎች የሚያጋጥሙሽ ከሆነ መምከርሽን እኮ ረስተሽዋል፣ ገብቶሻል። ግን ለእነሱ ተርኒንግ ፖይንት አምጥቷል፣ ህይወትን ለመለወጥ ምክንያት ሆኗል፣ ለአካሄዳቸውን ለማስተካከል ሰበብ ሆኗል። በቃ አንቺ ግን ያችን ቃል አውጥተሽ፣ ያችን ነገር ተናግረሽ፣ ጀስ ሙቭ ኦን። ምንም ሌላ የምታደርጊው ነገር የለም፣ ሌላ ምንም ያደረግሽውም ነገር የለም ነገር ግን በሆኑ ሰዎች ህይወት ውስጥ የተጫወትሽው በጎ ሚና እነሱን በድልና በክብር እንዲቆም ካደረጋቸው ለምን እንደዛ አንሆንም ነው ሰውን አንሰብር እና በረታ እንጂ እንዲሁም ደግሞ ምንም አይነት ጫና ቢኖር እማያልፍ የለም ለማጓየር ያለፈ ለእኛም ያልፋል ማጓየር ያለፈው ጀግና ስለሆነ ነው። ሰርቶ ምንም ቢባል ከጥረት ውጪ ስላልሆነ ነው የተሻለው ቀን እንዲመጣ ያደረገው። ሃሪ ማጓየር እንደ ሰው ብዙ መልእክት ያዘለ ተግባርን የፈጸመ በጣም በጣም በጣም ፈታኝ ጊዜያቶችን በጽናት የተሻገረ ነው። ላስተዋለው ትምህርት አለው። እሱን ለማንሳት ነው የወደድ ነው ለማለት ነው